ለቦሌ ለቦሌና ለመገናኛ አዋሳኝ የሆነችው ገርጂ መብራት ኃይል ላይ በ1 ሚሊዮን 400ሺ ብር ቅድመ ክፍያ ብቻ 80 ፐርሰንት ፕሮግረስ የደረሰውን አፓርትመንት በእጅዎ ያስገቡ አፓርትመንቱን በውስጡ የአጋሽ ክፍል ኦፕንና ክሎዝድ ኪችን ያለው አራት ወለል የመኪና ማቆሚያ የእቃ ሊፍት የሰው ሊፍት የከርሰ ምድር ውሃ ባካፕ ጀኔተር የተገጠመለት ነው ይህን ሰምተዋል ደግሞ 30 ፐርሰንት ከፍለውም ቤቱ መረከብ ይችላሉ ያስቡበት ይህ ድል እንዳያመጡት